ሻው ይሄ ይሆናል ኬኩ ማለት ነው። በጣም ነው የሚያምረው። በጣም ምርጥ ነው። ቪዲዮ እንዳይረዝምብኝ ያቆራረጭ በእንደዚህ መልኩ አስተካክዬ ጨርሻለሁ ማለት ነው። በዚህ መልኩ ከሰራችሁ በጣም ምርጥ ኬክ ነው የሚሆነው። አረቦቹ በጣም ነው የሚወዱት። ከቡና ጋር በጣም አሪፍ ነው። ስሩና ወርቃችሁን ተቀበሉ። እኔ ወርቅ ነው የተሸለምኩት። ውስጡ በጣም ምርጥ ምርጥ የመጨረሻ ቆንጆ ኬክ ነው። በጣም ነው የሚወዱት እዚህ ቤት። ስለተከታተላችሁ አመሰግናለሁ። ቤተሰብ ያለናችሁ ቤተሰብ ሆኖ ቪዲዮ ላይክ አድርጉልኝ። ከእናንተ ምንም የሚቀንሰው ነገር የለም ለእኔ ግን ይጠቅማል። ሰላም ሰላም፣ ውድና የተከበራችሁ የአገሬ ልጆች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ሰላማችሁ ይብዛባይ። ያላችሁበት ሁሉ ሰላም ነው፣ እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ዛሬ የቴምር ኬክ አሰራር እኔ እስቲ አብረን እንስራ እኔ ሰርቼ ተወዶልኝ ተሸልሜ፣ ከዛ ለምነቶቼም ሰርቶ አይሸለሙም ብዬ ይላቸው መጥቻለ ማለት ነው። የምር በጣም ነው የተወደደኝ ቤት ማለት ነው። በጣም ቆንጆ ነው። እስቲ እዚህ ጋር የሚያስፈልገን ነገር አዘጋጅቼ ያለው በአንደኛ አቶ ቴምር ቴምር አምስት ፍሬ ቴምር አለኝ እዚህ ጋር፣ አንድ ሶስተኛ ዱቄት፣ አንድ ሶስተኛ ኒዶ አለኝ ማለት ነው፣ ወይ ደግሞ የወተት ዱቄት አንድ ሶስተኛ ማለት በዚህ ሩብ ጉዳይ ማለት ነው። አንድ ሶስተኛ ደግሞ ዘይት አለኝ እዚ ጋር አንድ ማንኪያ ቤኪንግ ፓውደር አለኝ። እዚ ጋር አንድ ማንኪያ ጥቁር አዝሙድ አለኝ። እዚ ጋር አንድ የሾርባ ማንኪያ ሰሊጥ አለኝ ያልተፈጨ። እዚ ጋር ደግሞ ይሄ ትንሽና የተፈጨ ቁር ቀረፋ አለኝ ማለት ነው። እዚ ጋር አንድ ቆሽታ፣ እዚ ጋር ደግሞ አራት እንቁላል። ስለዚህ እነዚህ ሁሉንም አንድ ላይ አጥቤ አዘጋጅቼ እንፈጫዋለን ማለት ነው። ሁሉንም ሳይሆን እነዚህ ላሳያችሁ አንድ ለምንፈጫቸው ቴምር እንቁላል፣ ሀያ አምስት ፍሬ ቴምር ፍሬውን አውጥቼ በውስጥ ያለውን አውጥቼዋለሁ። ዚጋ ደግሞ አንድ ሶስተኛ ኒዶ አለኝ፣ አንድ ሶስተኛ ስኳር፣ አንድ ሶስተኛ ዘይት አንድ ቆሽታ በደምብ ጠርቄ ጨምሯል። አልተመቸኝም። በአንድ ጊዜ ቤተሰብ ያልሆናችሁ ቤተሰብ ሆኖ ቪዲዮን ከወደዳችሁ ላይክ አድርጉ። ትንሽዬ ፓኒል አለኝ። ትንሽ ለምን እዚህ ጋ እንደዚህ የተፈጨ ቀረፋና ይሄ ነው፣ ሽታውን ያጠፋል። እንቁላሉ ሆኖም ትንሽዬ ግማሽ መንካ ፓኒል አለኝ። እነዚህ አንድ ላይ የሚፈጩ ናቸው ማለት ነው። እነዚህ ደግሞ ምን እንደማደርጋቸው አሳያቸዋለሁ። ይዋለው ከዛ ውስጥ ገለብጠው ነው ይገለብጠው ነው ልምጣ አልተመቸኝ። ባንድጄ የጓሊ ቢጫውለ ፍሮቶን አያችሁት፣ ብዙ ዱቄት አይፈልግም። እዚህ ነው እዚህ ጋር ሁለት ኩባያ ዱቄት አለኝ፣ ሊተርፈኝም ይችላል እያያችሁ። እሺ ከዛ ምን አደርጋለሁ፣ ዱቄቱ የተነፋ ነው። እዚህ ጋር የተፈጨ ቀረፋና ሄሎ ሄል ማለት ይሄ ያሳያችሁ እዚህ አስቀምጫለሁ። ይሄ ተፈጨ ማለት ነው። ነፋዋሉ እዚህ ቤቱ ላይ በደንብ ቀላቅ ይዋለሁ። ወይኔ ያ መችም እኮ በአንድ ችኪታው ቤተሰብ ያሉናችሁ ቤተሰብ ሆኑ፣ ላይክ አርጉ፣ ሼር አርጉልኝ ከቻላችሁ። ከዛ ቢንክ ፓውደር ይህን መሀል ላይ ነው ሽም አደርገው፣ ቢንክ ፓውደር መሀል ላይ አድርጉ። ከዛ ዱቄት ከዛ እያየው እየቀላቀልኩ ጨምራለ፣ ዱቄት እንዳይወፍርብኝ ከዛ ተመልሽ ይመጣል። አይመቸኝም ለመቀላቀል ዱቄት ይፈልጋል ምንም አይመጭም። ይሄን አይነት እንደዚህ ነው ፍረቱ። ዱቄቱ ምንም አልተረፈኝም። እንደዚህ ሁለት ማለት ነው። በዚህ ነው ሁሉም ነገር የተጠቀምኩት። ከነዚ ከቢንክ ፓውደር እና ከዚህ ነዚ ውጪ ስኳሩን ምንም ቴምር 25 ነው እንደነገርኳችሁ። በዚህ መልክ ከሰራችሁ አንደኛ ኬክ ነው የምሰሩት፣ እና ደግሞ ኬክ ሲሰሩ ወደዚህ ነው ወደዚህ አትሽ፣ ወይ ወደዚህ ወይ ደግሞ ወደዚህ እና ወደዚህ ገልብጭው። ይህንን ከላይ አድርጌበት መጣል የምር ምንም አይመችም። ይታያል። በዚህ ነው መጋገሩ። ዘይት ቀብቻለሁ። አያችሁት? ቅጥነቱ እንደዚህ ነው። በጣም መቅጠልም ማውፈርም የለበት። እና መጋገርበት ደግሞ ሀያ ደቂቃ በፊት ለክሸዋለሁ ከታች ብቻ ሁለት መቶ ላይ አስተካክዬ ይሄ እንዳይዘረጋ ያረግባችሁ ኬኩ ሳይበስል እሱ ያርና ያሸትብናል ማለት ነው። አሁን የቀሩት እነዚህ ሁለቱ ናቸው። ሁለቱ ምን አደርጋለሁ ከላይ ነው የምንሰነስበው። በቃ ቪዲዮ እንዳይረዝምብኝ እነስንሽ ልምጣ ጨርስኩ። በዚህ መልኩ ጥቁር አዝሙዱን እና ሰሊጡን አሰነስኩበት። ከላይ እኩል አዳርሻዋለሁ። እዛ አሁን ወደ ሚበስልበት ኦቨን ውስጥ ጨምረዋለሁ ከታች ሁለመቶ ላይ አድርገዋለሁ ከታች ማለት ነው። መጀመሪያ ከታች ነው የማበስለው። ከዛ ከታች ካበሰልኩት በኋላ ነው እኔ ከላይ የማበስለው ነው ማለት ነው። ምክንያቱም እንደዛ ሲሆን ነው ቆንጆ። አስሬ ደግሞ እየከፈታችሁ አትዩስ። ደቂቃም ካወቃችሁ አስሬ ሲከፈት አየሩ ስለሚወጣ ኬክ አይነፋለን ማለት ነው። አሁን መጨረሻው ነው ማሳያችሁ። ንጹህ ነው ከወጣ በስለ፣ ልጥ ይዞ ከወጣ ደግሞ አልበሰለም። በስለል ደርሰዋል። ቅዱስን ሲያምር ከዛ ደግሞ ቆራርሰን እና የሀገሬ ልጆች መጨረሻው ይሄ ይሆናል ኬኩ ማለት ነው። በጣም ነው የሚያምረው። በጣም ምርጥ ነው። ቪዲዮ እንዳይረዝምብን ያው ቆራርጬ በእንደዚህ መልኩ አስተካክዬ ጨርሻለሁ ማለት ነው። በእንደዚህ መልኩ ከሰራችሁ በጣም ምርጥ ኬክ ነው የሚሆነው። አረቦች በጣም ነው የሚወዱት። ከቡና ጋር በጣም አሪፍ ነው። ስሩና ወርቃችሁን ተቀበሉ። እኔ ወርቅ ነው የተሸለምኩት። ውስጡ በጣም ምርጥ ምርጥ የመጨረሻ ቆንጆ ኬኩ። በጣም ነው የሚወዱት። እዚህ ቤት ስለተከታተላችሁ አመሰግናለሁ። ቤተሰብ ያለናችሁ ቤተሰብ ሆኖ ቪዲዮ ላይክ አድርጉልኝ። ከእናንተ ምንም የሚቀንሰው ነገር የለም፣ ለእኔ ግን ይጠቅመኛል። ሼርም አድርጉልኝ። ስለተከታተላችሁ አመሰግናለሁ።